በኢትዮጵያ ስፔስና ጂኦስፓሻል ኢንስቲትዩት አንዱ ማዕከል በሆነው በእንጦጦ ስፔስ ሳይንስ ኦብዘርቫቶሪ ማዕከል ውስጥ እንገኛለን። በዚህ ማዕከል ውስጥ ስፔስ ሳይንስን በተመለከተ ምን አይነት መሰረተ ልማቶች ተሟልቷል፣ እንዲሁም ደግሞ ተቋሙ ምን አይነት ቴክኖሎጂዎችን ይጠቀማል የሚለውን ቅኝት ለማድረግ ተገኝተናል። እናንተ አብራችሁን ትሆኑ ዘንድ ግብዣችን ነው። ታወቂልን፣ እዚህ ኦብዘርቫቶሪ ውስጥ ምን ማየት እንችላለን፣ ተመልካቾች ንስ ምን ማሳየት እንችላለን? የሚለውን እስ ባጭሩ ገለጻ አለን። እሺ፣ እንኳን ደና መጣሽ ወደ እንጦጦ ኦብዘርቫቶሪ ሪሰርች ሴንተር። ስሜ አቡን የገዛኝ ይባላለው ከአስትሮኖሚ ኤንድ አስትሮፊዚክስ ዲፓርትመንት ነው። እንደምታየ እንጦጦ ኦብዘርቫቶሪ ሪሰርች ሴንተር ውስጥ ያሉ ሶስት ቴሌስኮፖች አሉ። ሁለቱ ጫፍና ጫፍ ላይ የምታያቸው ትልልቅ ዶሞች በትዊንስ ቴሌስኮፕ ይባላሉ። እነዚህ ትዊንስ ቴሌስኮፕ ባለ አንድ ሜትር ሰማኒያ ሜትር ቴሌስኮፖች ናቸው። መሀል ላይ የምታያት ደግሞ ትንሽ ቴሌስኮፕ አለች መሀል ላይ አስትሮይድ ዲቴክት ለማድረግ የምታገለግል ነች። እነዚህ ሁለት ቴሌስኮፖች ቱዊኒስ ቴሌስኮፕ ያልኩች ደሞ ውስጥ ያሉት ከስታሮች አልፈው ጋላክሲዎችን የማየት አቅም ያላቸው ቴሌስኮፖች ናቸው። ሌላው ከዚህ ጋር የምታየው ዩኒቨርስ በጣም ሰፊ ነው። ይሄ ምንድነው ሰፊ ከመሆኑ የተነሳ በጣም ብዙ ጋላክሲዎች በውስጥ ከብዙ ጋላክሲዎች ውስጥ እኛ የምንኖርባት ጋላክሲ ደግሞ ሚልኪዌይ ጋላክሲ ትባላለች። ስለዚህ ሚልኪዌይ ጋላክሲን ለማሳየት የተሰራ ዲሞንስትሬሽን ነው ይህ ማለት ነው። ከለራቸው የሚለያየው እንደ እድሜያቸው ነው። የስታሮቹ እድሜ ይወስነዋል ማለት ነው። የምናየውም በጣም ትንሿን ነው። ስለዚህ ከኔም ጋር የነበረን ቆይታ በጣም ትንሽ ኢምንት ነች። ስለዚህ የቀረውን ደግሞ እንደ እቃ ላይ የሚያሳዩ ሌሎች ሰዎች ይኖራሉ። በጣም አመሰግናለሁ። በኢትዮጵያ በምን አይነት ዘርፎች ላይ እየተጠቀምን እንገኛለን? ለሁሉም ዘርፎች ወሳኝ ነው። ስፔስ በዚህ ሰዓት ላይ በዓለም ላይ የአያልነት መገለጫ ነው ነው በዚሁ አኳያ እንደ ሀገራችን እንደ ኢትዮጵያ ከዚህ በፊት ሁለት ሳተላይቶችን ላውንች አድርገናል። እነዚህ ሳተላይቶች የመሬት ምልከታ ሳተላይቶች ናቸው። ኦልሞስት እነሱ የአገልግሎት ጊዜያቸው መስጠት ያለባቸውን አገልግሎት በተገቢው መልኩ ሰጥተው የአገልግሎት ጊዜያቸው አብቅቷል። ተጨማሪ ሶስተኛ ሳተላይታችንን ደግሞ ቻይና ሀገር ከሚገኝ ከአንድ ድርጅት ጋር ተስማምተን ሳተላይቷን የማልማት ስራዎችን እያከናወንን እንገኛለን። በዚህ ወቅት ላይ ማለት ነው አሁን የምንገኘው ሳተላይት መቆጣጠሪያ ጣቢያ ወይንም ግራውንድ ኮንትሮሊንግ ሴንተር ውስጥ ነው የምንገኘው። እንግዲህ እዚህ ውስጥ ቅድም ውጭ ያያቸዋቸው ሶስት የሳተላይት መረጃ መቀቢያ ግራውንድ ስቴሽኖች አሉ። ከነሱ የምንሰበስባቸው መረጃዎች ከፊት ለፊት የምታያቸው ኮምፒውተሮች ባለሙያዎች ተቀምጠው የሳተላይቶችን እንቅስቃሴ የሚከታተሉበት ነው፣ ሚሽን የሚሰጡበት ነው። እዚህ የምንቀበላቸውን መረጃዎች እንደሚታወቀው ሁለት ዋና ዋና ፍላጎቶችን ለማሟላት ነው። አንደኛ በሀገር ውስጥ የሳተላይት መረጃን ፍላጎት ማሟላት ነው ዋናው አላማችን። ከዛ ባለፈ ደግሞ ግራውንድ ስቴሽን አሴ ሰርቪስ በሚል የዚህን የሳተላይት መረጃ ፍላጎት ላላቸው ባይፓስ እየከፈሉ ለተለያዩ ሀገሮችም የመስጠት ፕሮጀክት አለን። በዛ መልኩ ገቢ ግርማ ለነበረን ቆይታ እጅግ በጣም ከልብ እናመሰግናለን። እኛም ተከታይ ስራዎችን እንግዲህ እየተከታተለን ወደ ተመልካቾችም እናደርስ ይሆናል። ለነበረን ቆይታ ግን ከልብ አመሰግናለን።